የሳዕድ ብን አቢ ወቃስን ፈረስ ነው ይዞ ሄደው እና በጦርነት ወቅት ላይ ሳዕድ ብን አቢ ወቃስ ይመለከታሉ፣ አንድ ግለሰብ ፊቱን ሸፍኖ እሱ ማለት ነው ይዋጋል እና ሲያዩት ጠረጠሩ። ይሄ ሰውዬ እዛ ቤት ያሰርኩት ነው እንዲህ ብለው ጠረጠሩ። ነገር ግን በእጃቸው ነው አስረው የመጡት፣ ፈረሷን ደግሞ ያቋል ግን ሩቅ ናቸው እና በጣም እየተጠራጠሩ ጦርነቱ አለቀ። ይህ ሷባ ሲዋጋ እንደሱ የተዋጊ የለም ብያቸኋሉ። ብትግ ብትን እያደረጋቸው ኩፋሮችን ያስበረገጋቸዋል። ከዛ በኋላ ጦርነቱ አልቆ ሳዕድ ብን አቢ ወቃስ ወደ ቤት ሲመለሱ ይህ ሱሐባ ታሰርበት ቦታ ላይ ያገኙት። ቃሉን አክብሮ ነበር ለሚስት መልሼ መጥቼ ታሰራለሁ እንዳለው ጦርነቱ እንዳበቃ መጥቶ ታስሮ ነበረ። ከዛ ሚስትም እንዴት ነበር ጦርነቱ የሳዕድ ሰዓድ ብላ በተጠየቀች ጊዜ እንዲህ በማለት ይመልሳሉ። ጦርነቱ በጣም አድካሚና ሰልች ነበረ። ልንሽንፍም እንፈም ዳር ዳር እያልን ነበር። ነገር ግን አንድ ማላቀው ግለሰብ ባላስረው ኑሮ እሱ ወል ነበር። ያሰርኩትን ሰው ያሰርኩት ሱሐባ እሱ ወል ነበር። እሱ የሚመስል ሰው እየመጡ በሚገርም ታክቲክ፣ በሚገርም የወጊያ ስልት አስጨነቃቸው ሲሏት፣ ሚስትም እያለቀሰች እውነት ነው እሱን እኔ ፈትቼው ነው በማለት ለሳዕድ ትናገራለች። ሰዓድም ይህኔ ልባቸው ተነክቶ ወደ ግለሰብ የሄዱና አፉ በለኝ ከዚህ በኋላ የፈለግከውን የአክል ያክል ኸምር ጠጣ አልገርፍህም፣ ከዚህ በኋላ በማለት ፍቃድ ይሰጡታል። ይህም ሱሐባ እያለቀሰ እንዲህ በማለት ይመልሳል ያሳዕድ እኔ እስካሁን የምጠጣው አንተ የምትገርፉ ግርፋት ወንጀል ስለሚማር ነው። ያው አንድ ሰው ወንጀል ሰርቶ ሀዱ ከተቀጣ ወንጀሉ ይማርለታል አይደለ? ለምሳሌ እዚህ ያሰ የሰራ ሰው ተቀጥቅጦ ቢገደል ወንጀሉ ተምሮለታል ከተወበተ አይደል? ለዛ ነውና ለዛ ብዬ ነበር። ከዚህ በኋላ አንተ ማትገርፉ ከሆነ ወላሂ لا اشرب ولا خمر بعده ابدا ከዚህ በኋላ خمر ይባል ነገር አልጠጣም አለ። ይህ ሷሃባ ማን ይባላል? ጥያቄው ለእናንተ ተቻለው። ቀድሞ የመለሰ ኢንሻአላህ እንደዘወትር ቃላችን ሽልማት ይኖረዋል።